ሰላም ሰላም ውድ የሳቅ ስፖርት ተከታታዮች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። የቀድሞ የባርሴሎናው አርጀንቲናዊው ጉቶ ማለቴ ጎት ሊዮኔል አንድሬስ ሜሲ ለአራት መቶኛ ጊዜ ከቀረጥ ነፃ የሆነው ኳስ ባቀበለበት ማግስት እንደ ማዝራት መቺ ጨለማን ተገን አድርጎ በኮሪደር ልማት ፈርሶ እየለማ የሚገኘውን ስፖቲፋይ ካምፓኑ ስፖቲፋይ ካምፕኑ መራገጫ መጎብኘቱን አወቅን አወቅን የሚሉ አንዳንድ አቃጣሪዎች አቃጠሩ። ለአንድ አቃጣሪ ድርጅት የእምነት ክህደት ቃሉን በዚህ መልኩ ተናዟል። ጉቶ ጎቱ ሊዮኔል አንድሬስ ሜሲ ለዓለም ዋንጫው በጣም ጓጉቻለሁ። ተራገጥ ተራገጥ ብሎ ውጥር ውጥር ካደረገኝ መሳተፍ እፈልጋለሁ። ነገር ግን ሸክም ሆኜ እንዳሮጌ ቁና መቀመጫ ወንበር ላይ አውጥተው እንዲጥሎኝ አልፈልግም። ባርሴሎናን በጣም ናፍቆኛል። ልጆቼ እንዲሁም ባለቤትም ጭምር ስለ ባርሴሎና ብዙ ጊዜ እንነጋገራለን። እዛ የነበረው ቤታችን ምንም እንኳ ወና ቢሆንም ጣሪያውም ቢያፈስም እንደምንም ጠጋግነነውም ቢሆን እንደገና እዛ የመኖር ሐሳብ አለን። ላሊጋ ላይ መራገጥ በተለይ ኤልክላሲኮ ላይ ሲሆን ልዩ ስሜት ይፈጥራል ያ ቅልቡ በሬ ሰርጂዮ ራሞስ ከአፈር ሲደባልቀኝ፣ እኔም አፈር ልሼ ከነደሜ ተነስቼ፣ ያ አቃጣሪው የአረቡ ኮሜንታተር ሜሲ ሜሲ እያለ በአጠቃላይ ጉሮሮ እስኪሰነጠቅ ድረስ ሲጮህ፣ ያ ጊዜ ዋርሳ ውስጥ እጅግ ናፍቆኛል። ከጨዋታ በኋላ መዝናናትና በሰራነው ነገር መደሰት ሲያምረን ይቀራል። ይልቁንስ ስለሚቀጥለው ጭዌ አጢርራ እያወጣን ሌሊቱን እናድራለን። ይቀጥላል። የባርሳ ደጋፊዎች ፍቅር አስጨናቂ ነው፣ ማለቴ አስደናቂ ነው። ባርሴሎናን ባሰብኩት መንገድ አልተሰናበትኩም። የሐረርን ሰንጋ ጥለን ቁርጡን በደንበጫ አረቄ እያወራረድን ሌሊቱን ሙሉ በላማሲያ ዙሪያ አትሸኙትም ወይ አትሸኙትም ወይ ሊሄዳ አይደለም ወይ በሚለው በሻኪራ ሬጌ ቀውጢ አድርገ ነው እሸኛለው ብዬ ባስብም፣ የመጨረሻዎቹን ዓመታት ያለ ደጋፊዎቼ እዚያ ስለጨረስኩ ሁሉም ነገር እንዴት እንደተከሰተ እንግዳ ስሜት ነበር የተሰማኝ ይላል። ጉተው ሲቀጥል የአውሮፓ የእግር ኳስ ህይወቴን በባርሴሎና እየተኮለታጠፍኩ አፍ እንደፈታው ሁሉ እዛው በከዘራም ቢሆን እየተጫወትኩ ለመጨረስ ህልሜና ምኞቴ ነበር። የመሰናበቻ ጊዜም እንዲሁ በሁኔታዎቹና በዙሪያው ባሉት ነገሮች ምክንያት ትንሽ የተሰበረ ማለቴ ሰበር ዜና ነበር። ነገር ግን የሰዎች ፍቅር ሁልጊዜም እንደሚቀጥል አምናለው። በመጨረሻም ጉቶው ሲያጠቃልል ስታዲየሙ ከተጠናቀቀ በኋላ ወደዛ ለመመለስ በጣም ጓጉቻለሁ። ምክንያቱም ወደ ኋላ ተመልሼ ሁሉንም ነገር ማስታወስ ስሜታዊ ያደርጋል። ሁልጊዜ ላገኘሁት ፍቅር አመስጋኝ ነኝ ይላል የስምንት ጊዜ የባላንዶር አሸናፊው ጉቶው ሊዮኔል አንድሬስ ሜሲ። ይህ ሳቅ ስፖርት ነው። መልካም ቆይታ!